ሰላምታችን በያላችሁበት ድረስ። የተወደዳችሁና የተከበራችሁ የመፈነን ሚዲያ ቤተሰቦች ለሰዓቱ አዳዲስና ወቅታዊ መረጃዎችን ይዘንላችሁ መጠናል። እናንተም አብራችሁን ቆዩ። መፈነን ሚዲያን ሳብስክራይብ፣ ላይክ እና ሼር እንድታደርጉ ከወዲሁ በአክብሮት እየጠየቅኩ ለሰዓቱ ወደ ያስኳቸው መረጃዎች አለፍኩ። ልክ የትናንት ሶስት ዓመት ግንቦት ስምንት 2014 ዓመተ ምህረት የብልጽግና ገዳይ ቡድን ቤቴን የወረረበት ዕለት መሆኑን አንድ ወንድም ያስታወሰኝ። ከዛን ዕለት ጀምሮ የጫካ ሕይወትን ጀመርኩት። መውደቅና መነሳት፣ መውጣትና መውረድ፣ ምሬትና ደስታ ሁሉም የትግሉ ገጽታዎች ናቸው። የተያዘው ትግል እንደመሆኑ መጠን በየጊዜው ስሜትን የሚፈታተኑ የሰውነት ባህሪ የማይቋቋማቸው ዘለፋዎች እንዲሁም የሚገርሙ አድናቆቶችን ማስተናገድ የአብዛኞቻችን አመራሮች ጣፈንታ ነው። ሁሉም መልክ የሚይዘው በጠራ የትግል መስመራችን ላይ በተሰመረው ድላችን ላይ ነው። በለቀማ በምንገዛው ጥይት አንጡራ ገንዘባችንን አውጥተን በታጠቅነው ጥቂት ጠመንጃዎች የምስራቅ አፍሪካ የኃይል አሰላለፍ የለወጠ የፖለቲካና የኃይል ማዕከል ገንብተናል። በሚገርም የሕዝብ ድጋፍ የታጀቦ ተጋድሎ መርተን ከዚህ አድርሰናል። ትግሉ የአጭር ጊዜ ግርግር መስሎት የተቀላቀለው ከማናንሽ በሚል ፉክክር ራሱን አመራር አድርጎ የቆየው በሌሎች ኃይሎች ግፊት ሜዳውን ያጣበበውና አስቀድሞም ማሰላለፉ ከጠላት ብዙም ያራቀው ቡድንና ግለሰብ እዚህም እዚያም እየተንሸራተተ ነው። የአንዳንዶቹ አሳዛኝ ነው። እዚህ እየተዋወቅን ጉልበታችን በውስጥ ጉዳይ እንዳይባክን ባያደርጉ መልካም ነበር። የሆነው ሆኖ ዳገት ላይ መዛል መክዳትና በባንዳነት መሰለፍ በየትኛውም የትግል ውስጥ የሚከሰት ጉዳይ ነው። ሊሉኝታ ያልፈጠረበት የአብይ አህመድ አገዛዝ ለከዳተኞችና ለባንዳዎች የፈጠረላቸው ሰበብ ከህወሓት ጋር ጦርነት ልንገጥም ስለሆነ ከብልጽግና ጎን መሰለፍ ያስፈልጋል የሚል ነበር። አዲሱ የማደናገሪያ ስልት መሆኑ ነው ግልጽ መሆን ያለበት ። ነገር ግን ይህ አገር በተለይም የአማራ ህዝብ ከአብይ አህመድ የቀደመ ጠላት የለውም። አብይ አህመድ አልተሳካለትም እንጂ ከፕሪቶሪያ ስምምነት ማግስት የትግራይ ኃይሎችን በአማራ ህዝብ ላይ ለማዝመት ያላደረገው ጥረት አልነበረም። አብይ አህመድ እመራዋለሁ በሚለው ህዝብ ላይ ያመፀ መሪ ነው። የሀገሪቱን ጦር አማራ ላይ አሰማርቶ ዘር መጨፍጨፉ አልበቃ ብሎት የትግራይና የአማራ ህዝብ ላይ ሌላ የጦርነት አዙሪት ውስጥ ለመክተት ምራቁን በመዋጥ ላይ ይገኛል። ይህንን አውዳሚ ሐሳብ ተቀብሎ ለአብይ አህመድ የቅዠት ዕቅድ ማስፈጸሚያ ራሱን ያዘጋጀ ቢኖር የህልውና ትግሉ ጸር ነው። በህዝብ ላይ ሽብር እየፈጸመ ያለ ወራሪ አገዛዝ በነደፈው የጦርነት ፕሮጀክት ተሳታፊ መሆን የሚፈልግ ካለም የነጻነት ታጋይ ሳይሆን የአብይ አህመድ መርሰነሪ መሆን የሚፈልግ ብቻ ነው። የኢትዮጵያ መሪ ተብሎ የተቀመጠው ሰው ሙሉ ጊዜውን የሚያሳልፈው የእርስ በእርስ ጦርነቶችን በማዋለድና በማዛመት ነው። ከዚህም የተረፈውን ጊዜ የድሮ ንቃቃ ይጫወትበታል። በአጭሩ ከሃዲነትና ባንዳነትን በዚህ ህወሓት ልንዋጋ ነው በሚል ትርክት መሸፈን የሚቻልበት ጊዜ አብቅቷል። ትግሉን የከዳ ሁሉ ከዋንዳነት የተለየ ስም የለውም ሲሉ አርበኛ አስረስ ማረ ገልጸዋል። ከነበልባሉ ገረመው ወንዳወክ ብርጌድ የተሰጠው ወቅታዊ መግለጫ። ከሁሉም በፊት ሰላምና ልማት ወዳድ የሆነው የቋሪት ወረዳ ማህበረሰብ በጎ ነገርን ሁሉ እንዲያድልልን የተጀመረውን የነጻነት ትግል ለፍሬ እንዲያበቃለን እያንዳንዱ አማራ ሁሉም ኢትዮጵያዊ እኩል የሚኖርበት ዜጎቹ በሰላም ወጥተው የሚመለሱበት እንዲሆን መልካም ምኞታችንን እንገልጻለን የትጥቅ ትግሉ ከተጀመረ እስካሁን የብልጽግና ሥርዓት በህዝቡ ላይ የሚፈጽማቸውን ዘግናኝና አጸያፊ ድርጊቶችን በጀግናው የአማራ ፋኖ ስም ሲያሳብብ በተደጋጋሚ አስተውለናል ስለሆነም ይህንን ወቅታዊ መግለጫ መስጠት አስፈልጓል አማራው ከተደቀነበት የመጥፋት አደጋ ለመዳን ከሐምሌ 2015 ዓ.ም ጀምሮ ወደ ትጥቅ ትግል መግባቱ ይታወቃል። እኔ ከሞትኩ ሰርዶ አይብቀል በሚል የአህዮች አስተሳሰብ የቋሪትን ሕዝብ ዘራጥፊው ፊው ብልጽግና ካልመራሁ የህክምና፣ የትራንስፖርት፣ የግብዓትና መሰል አገልግሎቶችን ማግኘት አይቻልም በማለት የወረዳውን ተቋማት፣ ተሽከርካሪዎችን እንዲሁም የግለሰቦችን ሕይወት ሀብትና ንብረት ማውደም ከጀመረ ሁለት ዓመታት ሊያስቆጥር ነው። በ2016 ዓ.ም ምረት የጅጋ ቋሪት የሕዝብ ትራንስፖርት ተጀምሮ እንደነበር ይታወሳል። ይሁን እንጂ ፋኖን ለማስገዳት የሕዝብ ተሽከርካሪ አስገድዶ ሲመጣ ብርጌዳችን በአቶ ዳኛቸው ከበደ ላይ እርምጃ ከወሰደ በኋላ አውዳሚውና ጅምላ ገዳዊው የብልጽግና ሰራዊት በአሽከርካሪዎች፣ በተሳፋሪዎችና በመናኸሪያ ሰራተኞች ላይ በተፈጠረው ተከታታይ ግድያና ድብደባ አሽከርካሪዎች ከሥራ ውጭ በመሆናቸው የወረዳው ማህበረሰብ ለተለያዩ ችግሮች ተጋልጦ ቆይቷል። ከአሁን በፊትም የቋሪት ወረዳ ማህበረሰብ የማልማት ፍላጎቱን ሲያደናቅፉ የቆዩት ክህደት የማያሳፍራቸው ብልጽግናዎችና የሥርዓቱ ጠባቂ ሰራዊት አባላት መሆናቸውን በማስረጃ እናቀርባለን። አንደኛ፣ በገበዘ ማርያም ሐሙስ ወንዝ ወተታባይ ገጠር መንደር ፕሮጀክት ለሠራተኞች በኪራይ የገባቸውን ሰርቪስ ፋኖን ስጭኑ ነበር። አሁንም የመጣችሁት ፋኖን ልጭኑ ነው በሚል ሰላሳ ሺህ ብር በመቅረጽ ከፕሮጀክቱ እንድትወጣ አድርገዋል። ሁለተኛ ከሳሽ ወቃሽ የሌለው ይህ ስርዓት ውጅሉ የሚባል የገነት ቦ ነዋሪ አሪ ለሥራ በህዝብ ማመላለሻ ጅጋ እንደደረሰ የፋኖ መረጃ ነህ በማለት አስወርደው ገለውታል። ሶስተኛ መጋቢት 1 2017 ዓ.ም የጅጋ ገበዘ ማርያም ዲሻ ባይትሊ የአስፋልት መንገድ ፕሮጀክት ለማቋቋም በስራ ላይ የነበረውን ይታያል ምስጋናው የሚባለ አንድ የማሽን ኦፕሬተር ገለዋል። አራተኛ ሆዱን እንጂ የማህበረሰቡን ጉድለት የማያስተውለው የቋሪት ብልጽግና በ2017 በጀት ዓመት እስከ እስከሚያዚያ 2017 ዓ.ም በርዳታና በግዢ መድኃኒት እንዳይገባ በመከልከልና የነበረውን በመዝረፍ የቋሪት ህዝብ ላይ ታክሞ እንዳይድን አድርጓል። ነበልባሉ የገረመው ወንዳወቅ ብርጌድ የወረዳውን ማህበረሰብ በሚጠቅሙ የመሰረተ ልማትና ተዛማጅ ስራዎች ከመተባበር ውጪ ምንም አይነት አሉታዊ ተሳትፎ እንደማያደርግ እናረጋግጣለን። ስለሆነም አገዛዙ ለሚፈጽመው ጥቃት ድርጅታችን ኃላፊነት እንደማይወስድ እያስገነዘብን ዛሬ ከግንቦት አስር 2017 ዓ ም ጀምሮ በብልጽግናዎቹ ወንብድና ተቋርጦ የነበረውን የጅጋ ቋሪትና የአዴት ቋሪት የህዝብ ትራንስፖርት አገልግሎት መጀመር የሚቻል መሆኑን እናሳውቃለን ሲሉ የነበልባሉ ገረመው ወንዳወክ ብርጌድ የህዝብ ግንኙነት ገልጸዋል። ለሰዓቱ የነበሩን መረጃዎች እነዚህ ነበሩ። አብራችሁን እስከ ፍጻሜው ስለቆያችሁ እያመሰገንን፣ በሌላ የመረጃ ሰዓታችን እስከምንገናኝ ድረስ ሰላም ሁኑ።